ተናፋቂው ድምጻዊው ዳዊት መለሰ ና ሚካኤል በላይነህ በጣም በሚገርም ሁኔታ አንድ ላይ ተቀባብለው የዘፈኑበት እጅግ አስገራሚው ኮንሰርቱ። የዘጠናዎቹ ፈርጥ የሆነው ድምጻዊው ዳዊት መለሰ ብዙም ሚዲያ ላይ ባይታይም እጅግ በጣም በሚገርም ሁኔታ መድረክ ልምዱ ሁለሜ ነው እንዳለ ነው። በርካቶችንም ያስደመመበት ምሽት ነበር። ከ2ሺ 3ሺ አልፎም ደግሞ ቪቪአይፒ አስር ሺ ብር መግቢያ የነበረው ና ሚሊኒየም አዳራሽ ውስጥ የነበረው ሚካኤል በላይነህ ና ተናፋቂው አርቲስት ዳዊት መለሰ ተገናኝቶ በአንድ መድረክ ላይ በአንድ እግር ያቆሙበት ኮንሰርት እንደሆነ የወጡት እውነታዎች ያሳያሉ። ዳዊት መለሰ የሚገርም የመድረክ ፐርፎርመንሱ እንዳለ ቁጭ እንደሆነ በርካቶችን ሰርፕራይዝ ያደረገበት ክስተት እንደሆነ ሽምረም ነው የደረሱን መረጃዎች የሚያሳዩት። ሚኪ ነኝ ከሚኪታ ቡድን። ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።